ዛሬ በሀገር ጉዳይ ስለ አረንጓዴ አሻራ መርሃ ግብር እናነሳለን። በአረንጓዴ አሻራ መርሃ ግብር ችግኝ መትከል ባህልን ከማዳበር ባሻገር ኢትዮጵያ ከነበራት የ12 ነጥብ 2 በመቶ የደን ሽፋን ወደ 23 ነጥብ 6 በመቶ ማድረስ ተችሏል። ይህ በጣም ትልቅ ስኬት ነው። ይህን በተመለከተ የተዘጋጀ ጥንቅር አለ። ባልደረባችን ሰናይት ትንሽ ያዘጋጀ አምር እንከታተል ዓለም በአየር ንብረትና በአካባቢ መራቆት በእጅጉ እየተፈተነች ለጎርፍ አደጋ፣ ለአፈር መሸርሸር፣ ለደን ጥፋትና ለብዝሃ ሕይወት ኪሳራ እየተዳረገች ነው። በአየር ንብረት ለውጥ በእጅጉ ተጎጂዎችም ብዙ ሚና የሌላቸው ሀገራት ናቸው። አህጉረ አፍሪካ ደግሞ ቀዳሚዋ ናት። ኢትዮጵያ እንደ ሌሎች የአፍሪካ ሀገራት ለአየር ንብረት ተጽዕኖ ብዙም ሚና የሌላት ግን ደግሞ ምሳሌ የሚሆናትን ስራ እየሰራቻለች ሀገር ሆናለች። በ2011 ዓ ም የተጀመረው የኢትዮጵያ የአረንጓዴ አሻራ መርሃ ግብር ዛሬ ላይ 40 ቢሊዮን ችግኞች እንዲተከሉ አድርጓል። ለዚህም በርካታ ኢትዮጵያውያን አሻራቸውን አኑረዋል። አትክልትና ፍራፍሬ እኛ ገበያ ላይ እኛ አናቀውም ነበር ከመታሀራ ምናምን ነበር የሚመጣው። አሁን ላይ ግን በሀገራችን የተለያዩ ዝርያዎች እየመጡ አትክልትና ፍራፍሬዎችን ለልጆቻችን እያስጠቀምን ነው። ገበያ እየዋልን ነው። እኛ አርሶ አደር አሁንችን እንግዲህ እንንከባከባለን። የዛሬ ሁለት አመት ለፍሬ ትደርሳለች። ጥቅሙ ለምግብነት ይውላል። ችግኝ ስንተክል ስቲል ለኛ ሳይሆን በተለይ ለቀጣዩ ትውልድ የሚሆን ነገሮችን ነው እያስቀምጠው ነው። ሄደው ኢትዮጵያን እናልብሳትና አሻራችን ለትውልድ በሚል በተከናወነው የሶስተኛውና የአራተኛው ዙር መርሃ ግብርም ከኢትዮጵያ አልፎ ለጎረቤት ሀገራት ችግኝ የተለገሰበት ድንበር ዘለል ተግባር የተከናወነበት ከመሆኑ ባሻገር ለሀገር በቀል የችግኝ ዝርያዎች ትኩረት የተሰጠበት ነበር። እዚህ ቀደም ከምናደርገው የአተካከል ዘዬ በተወሰነ ደረጃ እንዲለወጥ፣ እንዲሻሻል ያሰብነው ለምሳሌ ይህ ስፍራ በባህር ዛፍ የተሞላ ነበር። በባህር ዛፍ ከመሙራቱ የተነሳ ኢንዲጂኒየስ ዛፎች ጠፍተው አፈር በጣም ተሸርሽሮ ዳገቱ ያለ ይመስላል። ዛፉ ያለ ይመስላል፣ አፈሩ ግን የለም። ያለ መታደግ ነው የፍሩት ቤልት እንዲሆን አፕል ነው የተከልነው ያለ ነው። አፈሩን መታደግ ችለናል። የሚበላ ነገር እየተከልነው ያለ ነው። ግራፍት ቦታም ኢንዲጂነስ ትሪ ስለምንተክል ዛፍነቱ፣ ጫካነቱ የተጠበቀ ይሆናል። የግብርና ሚኒስቴር ባጋራው መልእክትም በስራ እድል ፈጠራም ትልቅ አበርክቶ እንደነበራቸውና የጽድቀት ምጣኔያቸው ከ80 በመቶ በላይ መሆኑ ተገልጿል ሁለተኛው ምዕራፍ የአረንጓዴ አሻራ መርሃ ግብር ነገን ዛሬ እንትከል በሚል በጠቅላይ ሚኒስትር አብይ አህመድ በአፋር ክልል የተጀመረ ሲሆን ከ25 ቢሊዮን በላይ ችግኝ ለመትከል ታቅዶ ተግባራዊ እየተደረገ ይገኛል። ፍራፍሬ ላይ ባለፉት ሁለት ሶስት ዓመታት በተለይም ማንጎ፣ ሙዝ፣ ፓፓያ ሻል ያለ አቮካዶን ጨምሮ ሻል ያለ ውጤት አስመዝግበናል። ጥራትን መሠረት ያደረገ 50 ቢሊዮን ችግኝ ኢትዮጵያ ላይ እስከሚቀጥለው ምርጫ ይህ መንግስት ማሳካት ከቻለ አንድ በዘመን መካከል የማይናወጥ አሻራ አስቀምጥም ማለት ነው። በዚህም የአረንጓዴ አሻራ መርሃ ግብር የህብረተሰቡን የችግኝ የመትከል ባህል ለውጧል። በምግብ ራስን ለመቻል በሚደረግ ጥረትም ከፍተኛ አስተዋጽኦን አበርክቷል። በዋናነት ደግሞ የሀገራችንን የደን ሽፋን ከነበረበት የ17 ነጥብ 2 በመቶ ወደ 23 ነጥብ 6 በመቶ ከፍ እንዲል አስችሎታል። አዎ እንደተባለው እንግዲህ የአረንጓዴ አሻራ መርሃ ግብር በተለይ ከአትክልትና ፍራፍሬዎች ጋር ተያይዞ ውጤት የተገኘበት ስለመሆኑ በተደጋጋሚ ጊዜ የሚነገር ጉዳይ ነው። ወደ ተከታዩ መረጃችን ስናልፍ በጌዲዮ ዞን ዲላ ዙራ ወረዳ አስደናቂ አካባቢ ጥበቃ ታሪክ እየተፈጸመበት እንደሆነ ነው የሚነግረን። ታሪኩ በዚህ አካባቢም በሚያስደንቅ ጥቅጥቅና ለምለም ደን ልዩ የሆነ የቦሎጬ ተራራ ይገኛል። የቦሎጬን ተራራ ልዩ የሚያደርገው ደግሞ የብዝሃ ሕይወት ሀብቱ ነው። ሀገር በቀል የሆኑ ዛፎች፣ የዱር ቡናና የተለያዩ የዱር እንስሳት መኖሪያ በመሆኑ ብቻም ሳይሆን የአካባቢው ማህበረሰብ ለመጠበቅ ያለው አስደናቂ ቁርጠኝነት ነው ይለናል። አሁ እነሱ አንድም ዛፍ መቁረጥን አይፈቅዱም፣ እንዲሁም በአረንጓዴ አሻራ መርሃ ግብር አማካኝነት ሀገር በቀል ችግኞችን በመትከል በጥንቃቄ ይሰራሉ። በዚህ አመት የአረንጓዴ አሻራ መርሃ ግብርም በጌዲዮ ዞን አራት ሚሊዮን ችግኞችን ለመትከል ታቅዷል። ዘጋቢያችን ተስፋዬ ለቤሳ በዚህ ጉዳይ ላይ እያዘጋጀው ጥንቅር አለ፣ እስኪሱ እንከታተል። አሁን የምገኘው በጌዲዮ ዞን ዲላ ዙሪያ ወረዳ ልዩ ስሙ ቦሎጮ ተራራ በሚባል አካባቢ ነው። ይህ አካባቢ ከተራራነት ባለፈ ጥቅጥቅ ደን ያለበት አካባቢ ነው። በተለይ ደግሞ ልዩ የሚያደርገው ደኑ በማህበረሰቡ የሚጠበቅና እንክብካቤ የሚደረግለት ነው። ታዲያ በአረንጓዴ አሻራ መርሃ ግብርም ጭምር ማህበረሰቡ የተለያዩ ሀገር በቀል ችግኞችን እየተከለ አካባቢውን በመጠበቅ ላይ ይገኛል። ያነጋገርናቸው የአካባቢው ማህበረሰቦች እንደገለጹልን ከሆነ ደንን መጠበቅ ለዘመናት የቆየ ባህላዊ እሴት ነው። በመሆኑም አንድም ዛፍ መቁረጥም ሆነ ደን ውስጥ መግባት በፍጹም አይፈቀድም። ዘበኛ የለውም። ህዝብ ራሱ ዘበኛው ነው። ህዝብ ራሱ የአካባቢ ህዝብ የተከበረ ነው። ልጅ የማይገባበት ነው። ከሀምሳ እድሜ በታች ያለ ሰው ከወገብ በላይ ቅድም የገባኝበት ማንም የማልፍ ሰው የለም እድሜ የጨረሴ ሰው ነው የሚገባ። እስከዛ ድረስ በዛ ነው የተጠበቀው። ተጠሻን ትንኮባ ልሞጣያና ኖ ኤዳርን ኖንጋ ወጣት ወንዱ እያለ ያለው አባቶቻችን ያስተማሩ በብዙ ያስተማሩ የደን የማይነካ ደን እንደሆነ ጥበቃ የሌለው ደን እንደሆነ እየተጠበቀ ያለበትም ደግሞ በባህል አባቶች እንደሆነ እንፈራለን። ወጣቱ በጣም አይነካም። ከዚህ ከአረንጓዴ አሻራ ጋርም ተያይዞ የእኛም ኃላፊነት ከፍ ያለ ነው። የወደቁና ያረጁ ዛፎች ሲኖሩ ደግሞ በአረንጓዴ አሻራ መርሃ ግብር አማካኝነት በተለያዩ ሀገር በቀል ችግኞች ይተካሉ። ሁሉም አካባቢ በተለይ አንድ ተራራ ልማት የምንለው ይህ አረንጓዴ አሻራ ልማት የምንለው ሁሉም አካባቢ በሁሉም ባለ ነው። 14 ቀበሌ አለን እንደ ወረዳችን በሁሉም አካባቢ ክፍት ቦታዎች ተለይተው መልማት እንዳለበት በችግኝ መልማት እንዳለበት በፍራፍሬ ልማት መልማት እንዳለበት አየሩን ራሱ የመጠበቁ የዚህ የደኑ የመኖር እንደሆነ ምናልባት ኦክሲጂን በትክክሉ የምናገኝበት እንደገና ደግሞ ዝናብ ሳይቆራረጥ እያገኘን ያለ ነው። ደኑ በመጠበቅ ላይ እንደሆነ አርሶ አደሩ ግንዛቤ አለው። አባቶቻችን ደን ህይወቱ ስለሆነ የመሬት አቀማመጡን በዚህ ልክ ቶፖግራፊው ስሎፒ ስለሆነ የግድ ሊኖር ደን መትከል አለበት። አሁንም ደግሞ የበለጠ እንዲጠብቅ ደግሞ ለወጣቱም ጭምር ለማህበረሰቡም ጭምር ከፍተኛ ትምህርት እየሰጠን ያለንበት ሁኔታ አለ። የጌዲ ዞን የደንና አካባቢ ጥበቃ መምሪያም በዘንድሮ የአረንጓዴ አሻራ መርሃ ግብር እስከ አራት ሚሊዮን የሚጠጉ ችግኞችን ለመትከል ማቀዱን አስታውቋል። አሁን በዚህ በአረንጓዴ አሻራ ወቅት ከእርሻና ተፈጥሮ ጋር በቅንጅት እየሰራን ስለሆነ አራት ሚሊዮን ችግኝ ለመትከል የተለያዩ ቅንጅታዊ ስራዎችን ኮማንድ ፖስት በማደራጀት እንደገና ጉርጋት በማዘጋጀት ላይ ነው የምንገኘው ማለት ነው። በአጠቃላይ የቦሎጮ ተራራ የደን ጥበቃ ዘመቻ የማህበረሰብ ተሳትፎ ለአካባቢ ጥበቃ ያለውን ወሳኝ ሚና ያሳያል። ይህ ደን ለስነ ምህዳር ሚዛን ያለው አስተዋጽኦ ከፍተኛ ሲሆን፣ ለቀጣይ ትውልድ የሚተላለፍ ሀብትም ጭምር ነው። በሀገራችን በእጅጉ በግዝፈቱም በስፋት የሚነሳው የአረንጓዴ አሻራ መርሃ ግብርን እየተነጋገርንበት ነው የምንገኘው። ዘንድሮም ሰፊ ዝግጅት የተካሄደውና ይህንን ጉዳይ እያነሳን ነው የምንገኘው። በዚህ ጉዳይ ላይ ተጨማሪ ሀሳቦችን እንዲያነሱልን እንግዶችን ጋብዘናል። እንግዶቻችን አቶ አበሩ ጠና ከዚሁ ከስቱዲዮ በኢትዮጵያ ደን ልማት የአረንጓዴ አሻራና የሰው ሰራሽ ደን መሪ ስራ አስፈጻሚ ናቸው። እንዲሁም ከሀዋሳ ሌላ እንግዳ አሉን አቶ በቃለ መለሰ ይባላሉ። በአካባቢ ጥበቃ ስራ በግላቸው ሰፊ ተሳትፎ እያደረጉ ያሉ ግለሰብ ናቸው። ሁለታችሁንም እንግዶቻችንን በማለዳው ስለተገኛችሁ ከልብ እናመሰግናለን። መልካም። እንግዲህ የመጀመሪያ ጥያቄያችን እዚህ ስቱዲዮ ካሉት ከአቶ አበሩ እናደርግና እንግዲህ ቀደም ሲል የተለያዩ ዘገባዎችም ሲሰሩ ነበር። የአረንጓዴ አሻራ መርሃ ግብር ትልቁና ግዙፉ መርሃ ግብር ነው። ይህ የአረንጓዴ አሻራ መርሃ ግብር በሀገራችን የደን ሽፋን ላይ ያመጣው ለውጥ ምንድን ነው? ጥሩ እንግዲህ የአረንጓዴ አሻራ ስራ ከተጀመረ ምናልባት እንግዲህ ከ2011 ጀምሮ እስካሁን እስከ 2017 ድረስ እየሰራና ያለ ነው። ምናልባት ይሄ እንግዲህ እንደ አጠቃላይ የአረንጓዴ አሻራ ስንል በሁለት መንገድ መያዝ እንችላለን። አንደኛው ችግኞችን አፍልተን የምንተክልበት በተለያዩ የተለዩ መሬቶች ላይ ችግኞችን አፍልተን የምንተክልበት አንዱ መንገድ ነው። ሌላኛው የአረንጓዴ አሻራ ስራ የተጎዱ መሬቶችን በመከለል በዛ በተከለሉ ቦታዎች ላይ አንደኛው መንገድ በራሳቸው ሪጀነሪት አድርገው እንዲወጡ በማድረግ የምናደርገው ኤሪያ ክሎዠር የምንለው ደግሞ በመከለል ብቻ የደን ሽፋኑ እንዲጨምር የምናደርግበት አንዱ መንገድ ነው። ሌላኛው ከዚሁ ጋር ተያይዞ የምናነሳው ነገር መሬቱን በመከለል እዛ ውስጥ ደግሞ የተሻለ የአፈር ጥልቀት ላይ ያላቸው መሬቶች ላይ ችግኞችን በመትከል መሬቱ እንዲያገግም እና የደን ሽፋኑ እንዲጨምር ማድረጉ እነዚህ ሶስት ነገሮች ናቸው። እንግዲህ አጠቃላይ በደን ሽፋኑ ላይ ትልቅ ለውጥ ሊያመጡ የሚችሉት ነገሮች ማለት ነው እና እንግዲህ እንደ አጠቃላይ አንድ ደን ደን ሽፋኑ ጨመረ የምንለው የደን ሽፋኑ ምን ያክል ሲሆን ነው የሚለው ነገር፣ አጠቃላይ እንደ ሀገር የራሳችን እንደ ሀገር ያለን ደፍኔሽን አለ። በሀገር ደረጃ 0.5 ሄክታር 2 ሜትር ቁመት እና 0.5 ሄክታር መሬት እና 20 ፐርሰንት ካኖፒ እነዚህን ሶስቱን ነገሮች የሚያሟላ የደን ተብሎ ይጠራል ተብሎ ሀገር ደረጃ የራሳችን የሆነ ደፍኒሽን አለን ማለት ነው። ስለዚህ የደን ሽፋንን አመጣ የምንለው እንግዲህ ምናልባትም ቅድም ያልኩት የመጀመሪያው የነዚህ የተከላ የምናካሄዳቸው ወይም ደግሞ የፕላንቴሽን የምንላቸው በተለይ እነዚህ የሰው ሰራሽ ደን የምንላቸው ለኮመርሽያል ሊሆን ይችላል፣ ለማገዶ ሊሆን ይችላል ለአካባቢ ጥበቃ ሊሆን ይችላል። በአጠቃላይ የምንተክላቸው እነዚህ ሁሉ ተደምረው የደን ሽፋኑ ላይ የማይተካሚ ና ትልቅ አስተዋጽኦ አላቸው ማለት ነው እና ምናልባትም እንግዲህ ከ2011 ጀምሮ እስካሁን ድረስ ያሉት የተተከሉ ዛፎች የደን ሽፋኑ ላይ ምናልባትም እንግዲህ ትልቅ አስተዋጽኦ አላቸው ማለት ነው። ልዩነቱን በምን መግለጽ እንችላለን? ለምሳሌ አረንጓዴ የአሻራ መርሃ ግብር ከመጀመሩ በፊት የነበረው የሀገራችን የደን ሽፋን አለ። አሁን ላይ ደግሞ ከመርሃ ግብሩ በኋላ ያለውን እንዴት መግለጽ እንችላል? ልዩነቱ ኖርማሊ፣ ራሱን የቻለ ጥናት ያስፈልገዋል። ይህንን የደን ሽፋን ጨምሯል፣ በአረንጓዴ አሻራ ተከላ ስራ የደን ሽፋኑ ጨምሯል ለማለት በአረንጓዴ አሻራ የተተከሉት ዛፎች ወይም የተተከሉት ችግኞች እዚህ ላይ ምን ያክል ኢምፓክት አምጥተዋል የሚለውን ነገር ራሱን የቻለ ጥናት ያስፈልገዋል። ምን ያክል ከቨር ያደረጉት የሚለውን ነገር ማለት ነው። ስለዚህ እንደአጠቃላይ እንደ ተቋም በባለፈው አመት የተጠና ጥናት አለ። የተተከሉ ቦታዎችና ቅድም ባልኩት መንገድ የመጡ የደን ሽፋኖች ያሳዩት ለውጥ አለ። ቅድም ባልኩት መንገድ ማለት ነው። አሁን ባለው በባለፈው ዓመት በተጠናው ጥናት እንግዲህ ወደ 23.6 ፐርሰንት አካባቢ የኢትዮጵያ ደን ሽፋን አድጓል ማለት እንችላለን ማለት ነው። እና ስለዚህ ልዩነቱን በዛ መልክ ማየት እንችላለን። ወደ ሀዋሳ ንሂድ። እንግዲህ ሌላኛው በዚህ እንቅስቃሴ ላይ በስፋት የሚታወቁት አቶ በቀለ በቀጥታ መስመራችን ላይ ይገኛሉና እንግዲህ እርስዎ በቅጥር ግቢዎት ውስጥ የተለያዩ አትክልቶችን በመትከል በመንከባከብ ይታወቃሉ። ከዛ ባሻገር አካባቢዎችም ላይ በቀበሌዎችም ላይ በመንቀሳቀስ ችግኞችን በመንከባከብ በመትከል እንዲሁ በስፋት ይታወቃሉ እና ወደዚህ ተግባር እንዴት ሊገቡ ቻሉ? ምንድን ነው መነሻው? ለሌሎች አርአያ እስከ መሆን ያደረሰው ነገር እንዴት ነው የሚታየው? እንግዲህ እግዚአብሔር ይመስገን ለዚህ ስላበቃኝ እግዚአብሔርን መጀመሪያ አመሰግናለሁ። በግቢ ውስጥ እንግዲህ አንደኛ ከልጅነት ጀምሮ በውስጥ ያለ ፍላጎት ነው። ሁለተኛ በትምህርትም ጅማርሻ ኮሌጅ የተማርኩ ነኝ። እንደገና በግቢ ውስጥ የተለያዩ ቋሚና ጊዜያዊ ተክሎችን በመትከል በርካታ ነገሮችን ሰርቻለሁኝ። በግቢ ውስጥ ቋሚ ተክሎች የምንላቸው እንደ ፓፓያ፣ ሙዝ፣ መንጎ፣ ሎሚ፣ እንጆሪ የተለያዩ የመሳሰሉት ነገሮች አሉ። እንደገና ደግሞ በግቢ ውስጥ ደግሞ እነህ ለውበትና ለጌጥ የሚሆኑ የተለያዩ አትክልቶችን በመትከል እሱ እንትናለሁ ሌላው ላይ ለማትሮፋት የሚሆኑ ነገሮች እነቆስጣ፣ ሰላጣ እንደ ቲማቲም አይነት በብዛት ሰርቻለሁኝ። ኦልሞስት ቁጥራቸውን በርከት ያሉ ነው። ግን ያ ደግሞ የምሰራው እያረካኝ እያረካኝ ሲሄድ ሌላው ነገር ደግሞ ዛፎች እርስ በርሳቸው ደግሞ አንዱ አንዱን ሳይቀዋወም እየተከባበሩ እነሱን ያው በመንከባከብ ከውስጣቸውም አንደኛ ጥቅማቸውን ኦክሲጅና ይሰጣ ይሰጡናል ፍራፍሬ ይሰጡናል፣ ቅጠላቸው ውበት ነው። በዛ አቅጣጫ እያገሉበትን ሄጃለሁኝ። ለዚህ ደግሞ መነሳሳት ዛፍ የሚተከለው አእምሮ ላይ ነው እና ለዚህ ደግሞ ልጆችም ባለቤቴም ነው። በተለይ ባለቤቴ ከፍተኛ ደርሻውን የምትወስድ ነች። በጣም ሳላ መሰግናት አላልፍም። በዛ አቅጣጫ ደግሞ በውጭ የሚመጡ ሰዎች ይጎበኙታል፣ ያዩታል፣ ሀሳቦች ይሰጡኛል። እኔም ደግሞ እየተነቃቃሁ በርከት ያሉ ነገሮችን ለመስራት ከኒህ ባለፈ ደግሞ ለውጭም ደግሞ እስከ ጎረቤት መንደሬን አካባቢ ለማስፋፋትም የሄድኩበት ነገር አለ። ግን መስራት በጣም ይጠቀማል። አካባቢው ጥሩ ነው፣ አፈሩ ጥሩ ነው። እንደገና ደግሞ ኬሚካል አልጠቀምም። በዛ አቅጣጫ እንግዲህ ጥሩ ደረጃ ደርሳል ለማለት ፈልጋለሁ። እንዲያው አቶ በቀለ በዛው በአካባቢው ያሉ የግብርና ባለሙያዎች፣ በዚህ ዘርፍ የሚሰሩ ሰዎች ምን አይነት እገዛ ያደርግሎታል? እገዛ የሚያደርጉ ከሆነ በዛ አቅጣጫ ከመጀመሪያ ከሐዋሳ ከተማ አስተዳደር ጀምሮ የአካባቢ ጥበቃ የግብርና ባለሙያዎች፣ በክፍለ ከተማም ያሉ፣ በወረዳ አስተዳደርም፣ በቀበሌ የሚያሉ ልማት ሰራኞች ሁሉም ይመጡና የሚሰጡኝ አስተያየቶች አሉ። እንደገና ደግሞ መልክስጠኝ ጅሙያ ከጉር ቤት ነው የተለያዩ እጽዋቶችን ወይም ተክሎችን ከውጭ አካባቢ በማምጣት በተደራራቢ እቃዎች ላይ በትንሽ ቦታ ማለት ከ50 እስከ 80 ካሬ ሜትር ነው፣ ተከራይቼ የምኖርበት በዛ ውስጥ በጣም ብዙ ውጤት አግኝቼበታለሁ። እና ብዙ ሰዎች ደግሞ እየመጡም ያው እየጎበኙት እኔም የማስፋት ስራም በዛ አቅጣጫ ሰርቻለሁ። ለሰጠኝ ድጋፍ ደግሞ ሁሉንም በዚህ አጋጣሚ ሳላመሰግናቸው አላልፍም። ወደ ስቱዲዮ እንመለስ። ና ወደ አበሩ ስንመለስ እንግዲህ በዘንድሮ የአረንጓዴ አሻራ መርሃ ግብር ከ7.5 ቢሊዮን በላይ ችግኞችን ለመትከል እቅድ ተይዟል። ና ለዚህ እነዚህን ችግኞች ለመትከል ምን ያህል በቂ ዝግጅት ተደርጓል? ጥሩ፣ እንዳጠቃላይ አንችም እንደገለጽ ሲሁ እንግዲህ በዚህ አመት ወደ 7.5 ቢሊዮን በላይ ችግኞችን ማዘጋጀት ነበር እቅዳችን። ይህንን ኦልሬዲ አቺቭ አድርገናል ማለት እንችላለን። በቂ ችግኝ ዝግጅት አድርገናል ማለት እንችላለን። ሌላኛው ምናልባት እንግዲህ ይሄ ሰባት ነጥብ አምስት ቢሊዮን ችግኝ በሁለት መንገድ ማየት እንችላለን። አንደኛው የደን ነው፣ ሌላኛው እነዚህ ዘርፈ ብዙና የተለያዩ ጥቅም ሊሰጡ የሚችሉ ችግኞችም በሁለት መልኩ ማየት እንችላለን። የአግሮ ፎረስተሪ እና የደን ችግኝ ብለን ማለት ነው። ስለዚህ በሁለት መንገድ እነዚህን ነገሮች አዘጋጅተናል ማለት እንችላለን። እነዚህ የተዘጋጁ ችግኞች የሚተከሉበትን መሬትም የመለየቱ ስራ ኦልሬዲ በደንብ ተለይቷል ማለት እንችላለን። ምናልባት እዚህ ላይ ትንሽ ወደኋላ የቀረት ያልንበት መንገድ እነዚህ የሚተከሉበትን ችግኞች ጂኦሎኬት የማድረግ ወይም ደግሞ መገኛ ቦታዎችን ማፕ የማድረጉ ስራ የተወሰነ ወደኋላ የቀረንበት ሁኔታ አለ። ምናልባትም እነዚህም በባለፈው ከተለያዩ ተቋማት ባለሙያዎች እንዲፕሎ ያደርገን ኦረዲ እሱን ሰፖርት አድርገን ኦረዲ እስከሚቀጥለው ተከላ እስከሚጀመር ድረስ እነዚህን ነገሮች ማጠናቀቅ ስራ እንሰራለን ብለን እናስባለንና ምናልባትም ይሄ ተከላ እንግዲህ የደን ተቋም ብቻ አይደለም የሚመለከተው፣ በርካታ ተቋማት የሚመለከታቸዋሉ። በተለይ ከተማ ልማትና ኮንስትራክሽን ሚኒስቴር፣ የጂኦስፓሻል ኢንስቲትዩት ከማፕ ጋር ተያይዞ ውሀና ኤነርጂ ሚኒስቴር፣ ግብርና ሚኒስቴር፣ የእኛ ተቋም የኢትዮጵያ ደን ልማት እነዚህ ከነዚህ የተውጣጡ የጃይስ ቲሞች የደን ልማት ባለሙያዎች፣ የተለያዩ ኤክስፐርቶች አንድ ጋር ተውጣጥተው ቲሙ ኦልሬዲ ሰፖርት አድርገው መጥቷል። እነዚህ ነገሮች በአጭር ጊዜ እናጠናቃለን ብለን እናስባለን እና ይህንን በደንብ የነበሩ ክፍተቶችም ነበሩ እነዛን ኦልሬዲ የማረም ስራ ሰርተናል። ምናልባትም ያሰብ ነውን እቅድ አችን ማድረግ እንችላለን ከዚህ ከማፒንግና ጂኦሎኬሽን ጋር ተያይዘው ማለት ነው። ሌላኛው ምናልባትም እነዚህ የተዘጋጁ ሰባት ነጥብ አምስት ቢሊዮን ችግኞች ግሬድ የማድረግ ስራ መሰራት መቻል አለበት። ለተከላ ብቁ የሆኑትንና ለተከላ የደረሱት ችግኞች ለይቶ ማስቀመጥ አንዱ ትልቅ ስራ ነው የሚሆነው። እሱን የማድረጉን ስራ ኦልሬዲ እየተሰራ ነው ያለው። ምናልባትም እስከ ተከላ ድረስ እነዚህ ነገሮች ግሬድ ተደርገው ተቆጥረው ኦልሬዲ መጥተዋል። ስለዚህ እነሱን የማረጋገጥ ክሮስ ቼክ የማድረግ ስራ እየሰራ ያለ ነው ሌላኛው እነዚህ ችግኞች በተለይ ክረምት ከመግባቱ በፊት በተለይ አክሰሰብል ያልሆኑ መንገድ የሌላቸው ቦታዎች ቶሎ ጊዜው የችግኝ ማቆያ ቦታዎች ላይ ዲፕሎይ መደረግ አለባቸው፣ የተከላ ቦታዎች ላይ። ስለዚህ ስፒሴሱ የት ቦታ ሊተከል ይችላል የሚለውን ነገር በደንብ አይደንቲፋይ ተደርጎ ዲፕሎይ ተደርጎ መውሄድ መቻል አለባቸው። እሱን እየሰራን ያለ ነው። እነዚህ ችግኞች ሲሄዱ በጥንቃቄ መጓጓዝ መቻል አለባቸው። እነዚህን የማጠናቀቁን ስራ እየሰራን ያለ ነው ማለት ነው። ሌላኛው ምናልባትም እነዚህ ሊሄደው ሲተከሉ እነዚህ ችግኞች ሊጸድቁ የሚችሉባቸውን መንገዶች በደንብ ማሰብ ይጠይቃል እና ሳይንሱን የጠበቀው ጉድጓድ ዝግጅት መዘጋጀት መቻል አለበት። ችግኞች ሲሄዱ በትክክል መጓዝ መቻል አለባቸው፣ በጥንቃቄ መጓዝ አለባቸው። ሱሱን ነገር የማድረጉ ስራ እና ምናልባትም ከስፒሽስ ሳይት ማችንጉ ወይም ደግሞ ከዝርያ ተስማሚነቱ ጋር ከአየር ንብረቱ ተስማሚነት ጋር የሆኑ ችግኞችንም የማጣጣሙ ስራ መሰራት መቻል አለበት። እነዚህን ስራዎች እየሰራን ያለ ነው እና አጠቃላይ በዘንድሮ ዓመት ከዚህ በፊት የነበሩት ክፍተቶች እየታረሙ አሁን ላይ በደንብ ጥሩ ደረጃ ላይ ደርሰናል ማለት እንችላለንና ምናልባትም ቴክኒክ ኮሚቴውና ስትሪንግ ኮሚቴው በሚያወጣለን አክሽን ፕላን መሰረት ተከላችን አስጀምረን በዛ መልክ የምንሄድበትን መንገድ እንሰራለን ማለት ነው። ምናልባትም የነበረውን ችግር ባለፈው ሳምንት ሁርለት ገምግመን የወጣውን ቲም ያሉ በደንብ ድጋፍ ሊያስፈልጋቸው የሚችሉ ኦሪጂኖችን ኦልሬዲ አይደንቲፋይ አደርገናል። ስለዚህ እነሱ ላይ ሄደን ድጋፍ የማድረግ ስራ ተመልሶ ይሰራል ማለት ነው። እና በዚህ መልክ ዝግጅት እያደረግን ነው እንግዲህ የቀጣይ ተከላ ለማድረግ ወደ ሀዋሳው እንግዳችን እንመለሳተው በቀለ፣ እንግዲህ እርስዎ በአረንጓዴ አሻራ ላይ በጣም እየተሳተፉ ይገኛሉ ሌሎችንም ጭምር እያነቃቁና፣ ይሄ በጣም የሚደገፍ ደስ የሚል ስራ ነው። ቀድሞው ተራቁተው የነበሩ አካባቢዎች አረንጓዴ ሲለብሱ ለእርስዎ ልዩ ስሜት ይሰጣል ብለን እናስባለን እና ምን ስሜት ይፈጥሮብታል? ከዛ ባሻገር ደግሞ በግሎ ከሚያደርጉት እንቅስቃሴ ባሻገር እንደዚህ አሁን በአረንጓዴ አሻራ ተብሎ በዘመቻ ሁሉም ሰው የሚነቃነቅበት አይነት ስራ ላይ ያለው ስትሳትፎ ምን ይመስላል? እስኪ እነዚህን አያይዘው ይመልሱልን። አመሰግናለሁ። እኔ እንግዲህ ከግቢ ውስጥ ነው የጀመርኩ ከግቢ ውስጥ ጀምሬ በሀዘንም በደስታም የተለያዩ ሰዎችም እየመጡ እየጎበኙ ከዛ በኋላ ወደ ውጭ ማስፋት ነው። አጋጣሚ ሆኖ ደግሞ በመንደሬ የማህበረሰብ አደረጃጀት ቡድን መሪ ነኝ። ከዛ በኋላ ህብረተሰቡን በማስተባበር በግሪን ኤሪያዎች ላይ እንደገና ደግሞ በቤታቸው ላይ ኮንዶሚኒየም ላይ ጭምር ቤቶች ላይ የተለያዩ አረንጓዴ አሻራዎችን በመትከል ዙሪያቸው በቤታቸው በግቢያቸው ዙሪያ ይተክላሉ። እንደገና ደግሞ የውበስ ነገሮችም ይተክላሉ። በዚህ ደግሞ ህብረተሰቡ ተሳታፊ ነው። አትክልት የሚተከለው መጀመሪያ አእምሮ ላይ ነው። አእምሮ ላይ ከተተከለ ያው ሁሉም ሰው የለማልማት ይዘጋጃል እና በአካባቢያችን ተሳክቶልናል። ህብረተሰቡ ተሳትፎን በመደረጉ እያንዳንዱ ደግሞ በከተማ ውስጥ አዋሳ ያው የውድድር ጊዜና ቦታ ስለሆነ የከተማ አስተዳደሩም፣ ክፍለ ከተማውም፣ ቀበሌውም እየመጡም እየተከታተሉ ህብረተሰቡ የደረጃ ደረጃቱን በማየት አጋጣሚ ሆኖ በመንደራችን የአራት ዋንጫ ባለቤቶች ነን እኛ እና ሁሉ ነገር ተሳክቶልናል። ህብረተሰቡም ደግሞ በጣም ደስተኛ ሆኗል። ከነሱ የምናገኘው አንደኛ አካባቢውን ከማስዋብ አኳያ፣ ሁለተኛ የምንተክለው ዛፍ ኦክሲጅን ነው፣ ለሰው ልጆች ኦክሲጅን ይሰጣሉ። ከኛ የሚወስደው ካርቦን ዳሃይኦክሳይድ ነው። ስለዚህ ይሄ ብቻ አይደለም፣ ለምግብና ጥቅም ሁሉ የሚሰጡ ነገሮች አሉና በተለይ በመንግስትም አቅጣጫ በህብረተሰቡም ተሳትፎ ሁሉም ነገር የሚደረገው በጣም ተቀባይነት ያለው እና የሚያምር ዞሮ ዞሮ የሚሰራው ስራ ለራስ ነው፣ እያንዳንዱ የሚሰራው ስራ ለራሱ ነው የሚል ነገር አለኝ። ምናልባት እንግዲህ የእርስዎ ስራ ለሌሎችም አርአያ የሚሆን ነው እና ተጠናክሮ እንዲቀጥል ምንድን ነው መደረግ ያለበት? ማህበረሰቡ ምንድን ነው ሊከተል የሚገባው አካሄድ? ምን ይላሉ እርስዎ? አመሰግናለሁ። ሁለት ነገሮች አሉ። አንደኛ መንግስት በአሁኑ ሰዓት እያደረገ ያለው እንቅስቃሴ እጅግ የሚያስመሰግን ነው። መንግስት ይህንን አቅዶ ሲሰራ እንደገና ደግሞ ህብረተሰቡ ደግሞ ተሳትፎ በዛ በመንግስት ባቀደው ስራ ላይ በመስራታቸው ይሄ ሁሉ ከፍተኛ ለውጥ መጥቷል። ይሄ የመንግስት ትእዛዝ ብቻ አይደለም፣ እግዚአብሔርም ደግሞ አዞናል። ዘዳግም 20 ከቁጥር 19 እስከ 20 ላይ ምሳር ከናንስተ ዛፎችን አትቁረጥ ነው ከነሱ ትበላለህና የማይጠቅሙትን አይተን የምትቆርጠው ነው የሚለው። ስለዚህ በምድር ላይ እነኝህን አትክልቶች ሰጠን እንድንንከባከባቸው፣ እንድንጠብቃቸው ከነሱም ደግሞ የእነሱን ጥቅም ደግሞ ልናገኝ ነው እና ህብረተሰቡ ይሄን አይቶ የሚሰራው ስራ አንደኛ ከመንግስት ሁለተኛ ከእግዚአብሔር የታዘዝነው ነገር ነው። ይሄንን ሁሉም ሰው ተግባራዊ ቢያደርገው ለሀገራችንም፣ ለምድራችንም፣ ለልጆቻችን ሁሉ በጣም የሚጠቅም ነገር ነው። ዞሮ ዞሮ ስራው የግልና የጋራ ነው። አመሰግናለሁ። መልካም ወደ ስቱዲዮ እንመለስና አቶ አበሩ እንግዲህ ቀደም ሲልም ሲገልጹልን ነበረ። ዝግጅቱ ምን እንዳይመስል እየገለጹ ነበር። ለዘንድሮ የአረንጓዴ አሻራ ምራ ገበ ተከላ የተዘጋጁ ችግኞች ምን ያህል ሀገር በቀል ናቸው፣ ለአካባቢ ውስጥ በምን ደረጃ ተስማሚ ናቸው የሚለውን እስኪ ናንሳው። ጥሩ። ምናልባት እንግዲህ እንዳጠቃላይ ቅድም የተናገርኩት ነገር አለ። ምናልባትም እነዚህ ችግኞች ችግኞቹን ማፍላትና ማጓጓዝ መትከል ብቻ ሳይሆን የመጨረሻ ግባችን ችግኞቹን ማጽደቅ ነው። የእኛ ዓላማ ብለን የምንወስደውና ማንኛውም ማህበረሰብ መውሰድ ያለበት መትከል ሳይሆን የመጨረሻ ግቡ ማጽደቅ የሚለውን ነገር መውሰድ መቻል አለበት። እና እነዚህን ነገሮች በደንብ እንዳይጸድቁ ከሚያደርጉት ነገሮች ብንነሳ አንደኛው ከመጀመሪያው የችግኝ የችግኙ መጠን ወይም የችግኙ ጥራት ይወስነዋል አንደኛው ይሄ ሄዶ ተስማሚ ላይሆን ይችላል። ሄዶ ላይ ጸድቅ ይችላል። የተሻለ ችግኝ ወይም ደግሞ ሊጸድቅ የሚችል ችግኝ ካልተከልም ማለት ነው። ሁለተኛው በምናጓጉዝበት ወቅት የተለያዩ ሜቶዶችን እንጠቀማለን። ስናጓጉዝ እነዚህን ሴፍሊ በደንብ እንደ ሕፃን ይዘን መሄድ መቻል አለበት። ችግኝ ማለት ሕፃን ማለት ነው እና ስለዚህ በደንብ በትክክል ተይዞ የሚተከልበት ቦታ ላይ መድረስ መቻል አለበት። ሁለተኛው አንቺ ያነሳሽው ነገር አሁን ቦታው ጋር ወይም ከአየር ንብረቱ ጋር ተስማሚ የሆነ ችግኝ መትከል መቻል አለብን እና የአየር ንብረቱ ሊስማማ የሚችልበት ቦታ ላይ ካልተከልነው ችግኙን የምንፈልገው ቦታ ላይ ሊደርስ ልን አይችልም፣ ወይም ልናጸድቀው አንችልም የሚለውን ነገር መያዝ መቻል አለብን። ሌላኛው የሳይት ፕሪፓሬሽን ወይም የቦታ ዝግጅቱ ማለት ነው የጉድጓድ ዝግጅቱ የሳይት ዝግጅቱ የተሻለ መሆን መቻል አለበት እና ችግኝ የግድ እንደ ሕፃን መንከባከብ ይጠይቀናል የሚለውን ነገር መያዝ መቻል አለብን። እንደ አጠቃላይ በዘንድሮ ዓመት እንደውም ከወትሮ ከተለየው ለየት የሚያደርገው ነገር ዘንድሮ ወደ ሁለት ነጥብ ሰባት ቢሊዮን አካባቢ የሚሆኑት ሀገር በቀል ዝርያዎች ናቸው እና እነዚህ እንግዲህ በተለያየ አግሮኢኮሎጂ ተስማሚ የሆኑ ችግኞችን መትከል እንችላለን ማለት ነው እና እስካሁን ባለን የክልሎች ሪፖርት ወደ 27 ቢሊዮን አካባቢ ያሉት ሀገር በቀል ዝርያዎች ናቸው ማቸው ሌሎቹ እንግዲህ ያው እንዳጠቃላይ ቀደም እንዳልኩሽ የደን አለ፣ የቀርቀሃ አለ፣ የውበት አለ፣ ዘርፈ ብዙ የምንላቸው በተለይ እነዚህ ዘርፈ ብዙ የምንላቸው እንግዲህ የአግሮፎረስተሪን ጥላ ሊሆኑ የሚችሉ የተለያዩ ሀገር በቀል ዝርያዎች አሉ። የመኖ አለ፣ የፍራፍሬ አለ እና እነዚህ ሁሉ አጠቃላይ የሚይዝ ነው እና ስለዚህ በዘንድሮ ዓመት የተሻለ የሀገር በቀል ዝርያ ያዘጋጀንበት ሁኔታ ነው የነበረው። ና እንዳጠቃላይም ስናየው ደግሞ በብዛት በዘንድሮ ዓመት ወደ አራት ነጥብ ሰባት ቢሊዮን አካባቢ የሚሆኑት በፖት የተዘጋጁ ናቸው። ና ይሄ ጭርቀቱን ሊያሳድግልን በደንብ እንትን ሊያደርግልን የሚችል ዝግጅት ነው የነበረው ማለት እንችላለን። እና ስለዚህ በዘንድሮ ዓመትም የነበረው እንትን ባለፈው ከነበሩ ክፍተቶችን እያረምን እየመጣን የተሻለ ደረጃ ላይ ደርሰናል ማለት እንችላለን። ጥሩ እንግዶቻችን አቶ አበሩ ጠና በኢትዮጵያ ደን ልማት አረንጓዴ አሻራ የሰው ሰራሽ ደን መሪ ስራ አስፈጻሚ፣ እንዲሁም ከሀዋሳ ስቱዲዮ አቶ በቀለ መለሰ በአካባቢ ጥበቃ በግል ስራቸው ግላቸው ተሳትፎ እያደረጉ ያሉ በጣም ብርቱ አባት ናቸው። ከልብ እናመሰግናለን፣ በማለዳው ተገኝታችሁ ሀሳብ ስለሰጣችሁን። መልካም ቀን እንዲሆንላችሁ እንመኛለን።